ሰላም ጤና ይስጥልን። በመላው ዓለም ሆናችሁ መልእክቶቼን የማስተላልፋቸውን ለምትሰሙ ወገኖቼ በሙሉ በያላችሁበት የዓለም ክፍል ሰላም ይሁን። እግዚአብሔር በእያንዳንዱ እንቅስቃሴያችን ውስጥ ሁሉ ከፊት ለፊታችን ይቅደም። ምን ሰራውን ስራ ሁሉ በእግዚአብሔር እንጀምር። እግዚአብሔር ቢፈቅድና ብንኖር በተለያዩ አይነት ሁኔታዎች እንከሰታለን። ይህን ካልኳችሁ በኋላ ይህ ርዕስ የጤና ባለሙያዎችን በተመለከተ ያለው ርዕስ በተለያየ ጊዜ ተነስቷል። ምላሽ አላገኘም። የተለያዩ ውስጡ የመነሳት የሚገባቸው ጉዳዮች አሉ። እስካሁን ዝም ብዬ የቆየሁት በአብዛኛው ድምፁ ነን ለጤና ባለሙያዎች የሚል ጽሁፎች ነበሩ። እነዚህ ድምፅ ሁነን የሚሉት ጽሁፎች እስከሚቆሙ ዝም አልኩኝ። ምክንያቱም በሕይወቴ የምጠላው ነገር ድምፅ ሁነን የሚለውን ድምፅ ነው። ራሱ ያስጠላኛል። በጣም ከሚገለሙኝ ድምጾች መካከል አንዱ ድምፁ ነን የሚል ነው በየትኛው ጉዳይ ድምፅ መሆን እንዳለብኝ እኔ ነኝ። ውስጤ በዚህ ጉዳይ ላይ ተናገር ሲለኝ ራሴ ተነስቼ እናገራለሁ እንጂ ድምፅ ሁነን እንዲሁን ስለተባለ አልናገርም። እና በውስጥ መስመር ብዙ ሰው ብሎክ አድርጌያለሁ። ድምፅ ሁነን አንተ ሁነኝ ብለኝ አንቺ ሁነኝ ብለሽኝ አይደለም ድምፅ መሆነው። ድምፅ መሆን ባለብኝ ጉዳይ ላይ ሁኔታውን በሚገባ አጥንቼ፣ በሰከነ መልክ ተመልክቼ፣ ኦሮሞ ዱቢን ሀቡልቱ ይላል ነገሩ ይዋል ይደር ይላል ውሎ አድሮ ተብላልቶ በዛ ነገር ላይ ግንዛቤ ይዞ ነው መነሳት የሚቻለው። አሁን የጤና ባለሙያዎች የሚከፈላቸው ክፍያ በየደረጃው ያለው በጣም ስንት አመት ተማሩ? የጤና ዘርፍ ምን ያህል ያለፋል? የህክምና ባለሙያዎች ምን ምን አይነት ተግባራትን እያከናወኑ ነው? በየከተሞች ውስጥ የመኖሪያ ቤት ዋጋ፣ የኪራይ ዋጋ ምን ያህል ነው? የኑሮ ውድነት በምን ደረጃ ጨምረዋል? የህክምና ባለሙያዎች ተገቢውን ክብር ካላገኙና ተገቢውን ክፍያ ካላገኙ ሀገር ይህን ያህል ለፍት አስተምራቸው ሙያቸውን እየተዉ ወዴት ሊሄዱ ይችላሉ? ይህ ደግሞ በሀገር ላይ የሚያመጣው ቀውስ ምንድን ነው? ኢትዮጵያ ካላት ግዙፍ ኢኮኖሚ ተብሎ በምስራቅ አፍሪካ ውስጥ ከሚነሳው በአፍሪካ ውስጥም ከሚነሳው ግዙፍ ኢኮኖሚ አኳያ ከጤና ባለሙያዎች ትንሽ ቁጥር አንጻር የጤና ባለሙያዎች ኑሮ ማሻሻል ይከብዳል ወይስ አይከብድም? ምንድን ነው የአማካሪዎቹ ችግር? ኢትዮጵያ ብዙ አይነት ነገሮች አሏት። ቅድሚያ እየተሰጣቸው ያሉ ነገሮችን እያየን ነው። ቅድሚያ እየሰጣቸው ያሉትን ነገሮች መንግስት አንድ፣ ሁለት፣ ሶስት፣ አራት ብለን ማንሳት እንችላለን። ግን ከቁሳዊ ልማት ሰብአዊ ልማት ይቀድማል። ሰውን ማልማት ይቀድማል። ሰውን የሚያለሙ መምህራን አሉ። ሰውን የሚያድኑ የጤና ባለሙያዎች አሉ። ዛሬ ርዕሴ የጤና ባለሙያዎች ነው። የጤና ባለሙያዎች በሚከፈላቸው ገንዘብ መኖር ስላልቻሉ ነው ያለ ብሔረሰብ ልዩነት፣ ያለ ሃይማኖት ልዩነት ያለ ፖለቲካ ልዩነት። አሁን አንዳንዶች ለፖለቲካ መጠቀሚያ እያንዳንዱን አጀንዳ ለፖለቲካ መጠቀሚያቸው ለማድረግ የሚራመዱ አሉ። የእነሱን አጀንዳ ማራመድ አልፈልግም። ቆም ብለን ማሰብ ያለብን እያንዳንዱ ጥያቄ በስተጀርባ ላይ በመግባት ለፖለቲካ አጀንዳቸው ሊጠቀሙበት፣ ይሄ የፋይናንስ ጥያቄ ነው። የፋይናንስ ጥያቄ አብዮት ያስነሳሉ፣ ጥያቄ የለውም። በርካታ የዓለም አብዮቶች በዳቦ ጥያቄ ተነስተዋል። ኢሚዲየት ኮዝ ወይም ደግሞ ቅጽበታዊ ምክንያት ሊሆኑ ይችላሉ። ምንም እንኳን አክቹዋል ኮዝ፣ ቤዚክ ኮዝ፣ ፈንዳሜንታል ኮዝ፣ ፋውንዴሽናል ኮዝ ባይሆኑም ነገር ግን ኢሚዲየት ኮዝ ሆነው ቅጽበታዊ ምክንያት ሆነው ሊያነቃንቁ መቻላቸው ሳይታለም የተፈታ ነው። ነገር ግን የጤና ባለሙያዎች የሚሰሩት ስራ እጅግ በጣም ሲበዛ ከፍተኛ ነው። ቀንም ሌሊትም ይሰራሉ። በሰው ህይወት ላይ ነው የሚሰሩት። በእያንዳንዱ ቅጽበት በሚፈጥሩት ስህተት አይን አካባቢ በሚፈጥሩት ስህተት መላሰውነት ይበላሻል። ጥርስ ላይ በሚፈጥሩት ስህተት ህይወት ሊጠፋ ይችላል። የጤና ባለሙያዎች ለገንዘብ ብለው የማይሰሩና ለቃል ኪዳናቸው የታመኑ ቢሆኑም አንድን ስራ በተሳለጠ መንገድ ለማስከናወን ግን የፋይናንስ አቅም በጣም በጣም ከፍተኛ ሚና የሚጫወት ነው። በየከተሞቻችን ያሉ ሆስፒታሎች የጤና ተቋማትና የህክምና ባለሙያዎች ቁጥራቸው በጣም ትንሽ ነው። ኢትዮጵያ ካላት አቅም አኳያ ለእነዚህ ሠራተኞች ተገቢ የሆነ ክፍያ ብትሰጣቸው፣ አንደኛ የሙያ ባለሙያ ለሁሉም ሐኪም ለሆኑ ሰዎች መድረስ ነው። ሁለተኛ ሰዎች በተሻለ ውጤት እንግዲህ እስከማቀው ድረስ ካልተሳሳትኩ ከፍተኛ ውጤት ያገኙ በአስራ ሁለተኛ ክፍል ፈተና መልቀቂያን በሉት ብሔራዊም በሉት የፈለጋችሁትን ስም ስጡት። በዚህ ፈተና ከፍተኛ ውጤት ያገኙ ሰዎች የሚሄዱት ወደ ህክምና ነው። ከፍተኛ ውጤት፣ በቃ የተሻለ ውጤት፣ ከፍተኛ ውጤት ያስመዘገቡት በፐርሰንት ብንወስድ ከየትኛው ሙያ ይልቅ የሚሄዱት ወደ ህክምና ነው። በዚህ ከፍተኛ ውጤት ውስጥ አልፈው እንደገና ደግሞ ትምህርቱ ዝም ብለን ስንመለከተው ምን ያህል አድካሚ ቴዎሬቲካል ፓርት ብቻ ሳይሆን ፕራክቲካል ፓርቱ በጣም ሰፊ የሆነ በሰው ህይወት ላይ የሚሰራ ነው። እንደገና ስልጠናቸው በጣም አድካሚ ነው። አመቱን ስንመለከት ሌሎቹ ሶስት ዓመት አራት ዓመት የፈጀባቸውን ስድስት ዓመት ተኩል ሰባት ዓመት ከዛም በላይ ነው የሚማሩት። ስፔሻላይዝ ለማድረግ ሰብስፔሻላይዝ ለማድረግ ያለውን ትተን ማለት ነው። በመደበኛ ፕራክቲሽነር እንኳን ለመሆን ምን ያህል እንደሚፈጅ እናውቃለን። ስለዚህ በዚህ ሁኔታ ውስጥ ያለፉ ተማሪዎች የነበሩ እነዛ የቀለም ቀንድ ምሁራን ብቻ አይደሉም የቀለም ቀንድ ቀለም የገባቸው እያንዳንዱ ነገር የሚያጠኑ በየጊዜው አፕዴት ለማድረግ ራሳቸውን ይሻሻላል። አዳዲስ የሆኑ መድኃኒቶች ይፈጠራሉ፣ አዳዲስ የሆኑ የህክምና ስልቶች ይፈጠራሉ። በየጊዜው ራስን አፕዴት ማድረግ ከሚጠይቁ ስራዎች አንዱ እሱ ነው፣ የህክምና ሙያ ነው። በየጊዜው ከዘመን ቴክኖሎጂ ጋር አብሮ መራመድ አለባቸው። ስለዚህ ትምህርታቸው ዩኒቨርሲቲ ውስጥ የሚያቆም አይደለም። ምርምር ይሰራሉ። ለመመራመር መብላት ያስፈልጋል ለመመራመር የሚመራመሩበት የተረጋጋ ስፍራ ያስፈልጋል። የጤና ባለሙያ ጠውልጎና ስለ ኑሮ እያሰበ ከዚህ ወጥቼ እንደዚህ ሆናለሁ እያለ የሚሰጠው ህክምና መልካም አይደለም። አውቃለሁ ባለስልጣናት፣ የግል ሆስፒታል ብቻ ሳይሆን ከዛም አልፎ ውጭ ሀገር ለማሳከም ምንም አይነት ችግር የለባችሁም አይኖ ይህም በሚገባ እረዳለሁ። ነገር ግን ማህበረሰብን የሚያክሙ የጤና ባለሙያዎች አላረዝሞም። ይህንን ድረስ አላረዝሞም። የፖለቲካ አጀንዳ የፖለቲካ እልህ ሰልፍ ሲወጡ ሰልፍ የሚወጡ ሰዎች ከበስተጀርባቸው ይሄ ያለ ምናምን የሚለውን ተረት ተረት አቆሙት። አንደኛ የብልጽግና አባላት ከበስተጀርባቸው ይሄ ስላለ ነው ከሚለው ይልቅ ቀጥታ ጥያቄው ትክክለኛ የፋይናንስ ጥያቄ ነው። ቸግሯቸዋል። አዎ፣ ገፍቶ ፊት ለፊት ያወጣቸው እሱ ነው። ሰው ፊት ያሳያቸው። አዎ። የሀገር ፊት የህዝብ ፊት የመንግስት ፊት የሚያዩት ስለ ቸገራቸው ነው። አዎ አሁን ማለባበስ አያስፈልግም። እንዲህ የፖለቲካ አጀንዳ ከበስተጀርባ ተሰልፈው እንዲሆኑ ሆኖ ምናምን የሚሉት እነዚህ በጣም አደገኛ የሆኑ ድሪቶ ቃላት አይጠቅሙም። ስልችት ብሎታል ሰው። ከደርግ ጊዜ ጀምሮ በደንብ አርጎ በስሏል። ስለማይመስላችሁ እንጂ በንግግር አትሸውዱትም። ብዙ ጊዜ በንግግር የምትሸውዱት ይመስላችኋል። ፕሮፓጋንዳ ድሮ በቀዝቃዛው ዓለም ጦርነት ጊዜ ነበር ትልቁ እንትኑ። አሁን ዛሬ ሰው በቀላሉ ነገሮችን ሰርች አድርጎ ሪሰርች አድርጎ ሰርችም ሪሰርችም አድርጎ ማግኘት የሚችልበት ዓለም ነው ውስጥ ነው ያለነው። ስለዚህ በቃላት ጋጋታ ለመሸወድ አትሞክሩ። የፖለቲካ ቁማርተኞችም የሕክምና ባለሙያዎችን ጥያቄ ለቁማራችሁ ተጠቅማችሁበት ከመንግስት ጋር ልህ በመያያዝ እናንተ ለርካሽ እንትናችሁ ጥያቄው ምላሽ እንዳገኝ አትድርጉት። ቀጥታ ጥያቄው ፋይናንሻል ከሌሎች ጋርም እናወዳድረው ምናፎካክረው አይደለም። አንዳንዴም ደግሞ ሌሎች ይነሱና ፍክክር ይጀምራሉ። የለም አሁን የጤና ባለሙያ ጥያቄ ተነሳ። የመምህራን ሲነሳ መምህራን ላይ እንሄዳለን። አሁን ገፍቶ የወጣው የጤና ባለሙያ ሲሆን፣ መምህሩስ? ፖሊሱስ? ትራፊኩስ? የትራፊክ ፖሊሱ እያላችሁ አትቀጥሉ ፕሊስ። ይሄ ቀጥተኛ ጥያቄያቸው የእውነት የተሰማ ጥያቄ ነው። በደንብ አድርጌ ነው በስፋት ስከታተለው የነበረው። እንደነገርኳችሁ፣ እንዳልናገር ያደረገኝ እስካሁን ድምፁንን የሚለው መልእክት ነው። ድምፁንን በጣም ከሚያስጠላኝ ነገር አንዱ ነው። እኔ ነኝ እኮ ድምፅ መሆን ያለብኝ አንተ ጠይቀኸኝ አይደለም? አሁን ማስታወቂያ ለሚሰሩ ሰዎች ብዙ ክብር አለኝ። ማስታወቂያ ስራልን ብዙ ጥሏት አልሰራም። ምንም አይነት ማስታወቂያ ገጽ ላይ አልሰራም። በገንዘብ ያስከፈልኩ መስራት ብጀምር ሰራለሁ። ምክንያቱም ፋይናንስ ነው፣ ሰው የሚሮጠው ለፋይናንስ ነው፣ የፋይናንስ አቅምን ዴቨሎፕ ለማድረግ ነው። አንም ሰው ከዛ በኋላ ፍላጎቱን ደረጃ በደረጃ ለማሟላት ነው የሚሄደው። ስለዚህ እኔ የምናገርባቸው ጉዳዮች ሌሎችን ለመንካት አይደለም። ሌሎች ግን ለመንካት ሲፈልጉ ከተገፉ ጋር አቆማለሁ። ለምሳሌ ቅድም ያነሳሁት ርዕስ እንምጣ። ግንቦትን ለኢየሱስ የሚለው ነገር ግንቦት የመቤታችን ልደት ልደት ስለሆነ የተነሳ አውሪያዊ ባህሪ ነው። ዝም ብለን ለምን አታመልክም? ክርስቶስን ጌታን በገባህ ልክ በገባህ መጠን መንፈስ ቅዱስ ገለጠልኝ በምትለው መጠን ለምን እናት ቤተክርስቲያን መናከስ ለምን አስፈለገ? ለዚህ ነው መልስ የሰጠሁት። ከአንዳንድ ወዳጆች ጋር የምንቀያየመው የራሳቸውን ባለጌና ስዶች ሳያስቆሙ እንት እኔ ልናገር ብል መጽሐፍ ቅዱሳዊ ያልሆኑ ትምብይ ነቢያትን ቪዲዮ አቀነባብሬ እዚህ ጋር እያቀረብኩኝ በዛ ላይ መሳቂያ መሳለቂያ ማድረግ ይከብዳል። የሆኑ ድሮ የነበሩ ያልተጻፉ መጽሐፍትን ስታነቡ ነገር ግን እንዳንቀያየም ወደ ክፉ ቦታ እንዳንገባ መጽሐፍ ቅዱሳዊ በሆነው በገባን እኛ በምናስተምረው በመናስተምረው 66 አይደለም 81 አለን፣ ለአዋልድም አሉን። እነሱን ትተን በ66ቱ ማስረጃ እያቀረብኩላችሁ ነው የሄድኩት። ስለዚህ እኔ የምወዳው ምንድነው ሁል ጊዜ ከተገፉ ጋር ቆማለሁ። በቃ የኦርቶዶክስ ከተባለ ቅዱስ ቁርአን የሚከተሉ ሙስሊሙን ማያገባው ውስጥ ይገባል። ተመልከቱ፣ ኢየሱስን ነብይ ነው የሚል ሰውዬ ኦርቶዶክስ ስትናገር ቤዛ ኢየሱስ ነው ብሎ ሙስሊሙ አብዱራህማን ይመጣል ቤዛ ነው ኮ ማይለውን እኮ ነው አብዱራህማን፣ አብዱላሂ፣ አብዱል አዚዝ፣ አብዱል ስኹር፣ አብዱል ቀፈል ይመጣሉ። እዚህ ጋር ምን በጣም ነው የሚገርመኝ። ኦርቶዶክስ ከተባለ ርብርብ፣ አማራ ከተባለ ርብርብ። እንዴ፣ ነውር ነው። እኔ ደሞ ከተገፉ ጋርንም ቆሙ ከገፊዎች ጋር አልቆሙ መቼም ማታማ ጋንዲ ሲፈልግ ዘረኛ ይሁን ሲፈልግ ምን ይሁን አያገባኝም። ንግግር የምንጠቅሰው በታሪክ ውስጥ የተለያዩ ሰዎች አባባል የሚጠቀሰው ከሰዎቹ ስብና ጋር ታይዞ አይደለም። ብቻህን ብትቆም እንኳን ከግፈኞች ጋር አትተባበር። ሲፈልግ መንግስቱ አለማርያም ይበለው ሲፈልግ ሂትለር ይበለው፣ ጋር ያገናኘንም አባባሉ ትክክል ነው። ብቻህን ብትቀር እንኳን ከግፈኞች ጋር አትተባበር። ከግፈኞች ጋር የደም ገንዘብ ይልቅ በንጹህ ሊና ብትራብ ይሻላል በንጹህ ሊና ብትለምን ይሻላል ብትለምን ይሻላል። እኔ ይህንን ነው ምለው ሳጠቃልል የጤና ባለሙያዎች በከፍተኛ ልፋት ውስጥ አልፈው እዚህ ጋር የደረሱ ናቸው። የጤና ባለሙያዎችን መግፋት ሁሉንም ባለሙያ መግፋት ነው። የጤና ባለሙያዎችን ማቅለል ተማሪዎች በትምህርት ጥራት በኋላ ቆርቆር እንዲሁም ታምሬ እኮ እንደዚህ ነው መሆነው ብለው እያንዳንዱ ሰው ትምህርት እንትቶ ወደ ንግድ እንዲሄድ እና ሀገር ያለማቋረጥ ቁልቁል እንድትሄድ ነጋዴም ጠፍቶ ደግሞ ሁሉም ወደ ንግድ ሲመጣ ደግሞ ንግድ አትራፊ መሆኑ ይቀራል። ስለዚህ የሆነ ጥልፍልፍ ነገር እየፈጠረን ሀገር እያበላሸን ነው ምንሄደው። ስለና ባጭሩ የመንግስት ባለስልጣናት ቆም በሉና፣ ኢትዮጵያ ገንዘብ አላት፣ አደል አላት። ትሪሊዮኖች ምናምን አላት። አዎ በከፍተኛ ደረጃ እያደገች ነው። የተለያዩ አይነት ለውጦች እያየን ነው። መልካም። ከነዚህ ለውጦች ቅድሚያ የሚሰጠው ለውጥ ግን ከህንፃ ይልቅ ሰው ነው። ትልቁ ህንፃ ሰው ነው። ትልቁ ልማት ሰብአዊ ልማት ነው። ሰብአዊ ልማትን በማረጋገጥ ነው ቁሳዊ ልማት ሊመጣ የሚችለው። ጃፓን የተፈጥሮ ሀብት የላትም፣ ሰብአዊ ልማት ላይ ስለሰራች ግን ሰብአዊ ልማቱ የተፈጥሮ ሀብቱን ቀየረው። የሌለውን የተፈጥሮ ሀብት እስራኤል የተፈጥሮ ሀብት የላትም፣ ያንን በረሃማ ቦታ ቀየረችው በሚገርም ሁኔታ። ያላቸውን ያልተጠቀሙበት አሉ፣ ለጦርነት የዋሉበት እንደ ኮንጎ መጥቀስ ይቻላል። ስለዚህ ዋናው ሀብት የሰው ሀብት ነውና እዚህ የሰው ሀብት ላይ የህክምና ባለሙያ ጥያቄ የኔም ጥያቄ ነው። ሚቱ ሙቭመንት ያስፈልገዋል። እኔም የጤና ባለሙያ ነኝ። አይደለሁም፣ ግን እኔም የጤና ባለሙያ ነኝ። የተለመደ ቋንቋ ነው። እኔም ከነሱ ጋር ነኝ። ጥያቄያቸውን መልሳለሁ ነው። እኔም የጤና ባለሙያ ነኝ። ሚቱ ሙቭመንት በጣም ያስፈልጋል። እኔም ነኝ የሚል ሃሽታግ ሚቱ ሙቭመንት በጣም ያስፈልጋል። በጣም ስለዚህ የህክምና ባለሙያዎች ጥያቄ ይመለስላቸው። በጣም ዛሬ አድርጌ የቀረብኩት የዩናይትድ ስቴትስ ኦፍ አሜሪካን እንትን ነው። አንዳንድ ሰዎች አሜሪካ ስላለ ነው ወይ ምናምን ምናምን ይላሉ። ስለዚህ አዎ አሜሪካ ነው ያለሁት። ሀገሬ፣ ህዝቧ ሳይሆን የሀገሬ መንግስት ሲገፋኝ፣ የሀገሬ ፖለቲከኞች ሲገፋኝ የተቀበለችኝ ማናት? ዩናይትድ ስቴትስ ኦፍ አሜሪካ ናት። ሌላው በእያንዳንዱ ቪዲዮ ስለ አንተ አትናገር ብሎ ድብን አድርጌ እናገራለሁ። ገደል መግባት ትችላለህ። ማን ጠርቱ ስሬ ተልከስከስና በእያንዳንዱ ቪዲዮ ስለምሰራው ስለ እኔ ምሰራ ከሆነ ምን አባል ስራ መጣ? አሁን ሰዎች እንደሄዱ ነው አይደል? ፍላጎት ጥርግ ይበል። ከኔ ጋር መሆን አይፈልግ። በምናገረው ቁም ነገር ውስጥ ስለ እኔ መናገሬን የሚከፋው ካለ ስለ ራሴ ራሴ የምናገረው ሰው ይናገራል። ተናግሮ አያውቅም። ድሮ ቀረሱ ኤክስፕረስ ዩር ኦነስት ካራክተር ኤንድ ፐርሶናሊቲ ቱ አዘርስ የምትናገረው ምን ለማድረግ ነው? ከዚህ ስብና ሰዎች እንዲማሩ ነው። ሆዳሙ ወጥቶ ይናገር ይል እንዴ? ስለ ራሱ ሆዳሙ ብዙ ይል እንዴ? ማን ነው ማይናገረው? አሁን ለምሳሌ ካድሬ ከሆንክ ዶክተር አብይን ውሰዳቸው። እናቴ እንደዚህ፣ አባቴ እንደዚህ፣ ወለድኩት እንደዚህ፣ እድገቴ እንደዚህ፣ በልጅነቴ ውይ ያልኩ ምናምን ይላሉ አይደል? ካድሬ ትሆናለህ። ይህን ይህን ሁሉ ሲናገሩ ስለማን እየተናገሩ ነው? ቪዲዮዎች ወጥተው የተለያየ ሲሰቀሉላቸው ስለማን እየተናገሩ ነው? አሻጋሪያችን፣ አሻግሬ ምናምን ምናምን ሲባል ስለማን እየተናገሩ ነው? ስለዚህ መጀመሪያ ስለ ራስ ነው የምትናገረው። ባለቤቱ ያቀለለውና ሞሌ ባለዳ አይቀበለው። ስለዚህ ስለ እኔ መናገር የሚያቃጥል ከሆነ እብስ በል፣ ጥርግ ጥርግርግ በል። ጥቂት ሰዎች ከታየ ጋር መቆም የሚፈልጉ ይቆማሉ። አሳምሬ እናገር ስለ እኔ ድብ እናርጌ ነገም እስከሚያቀርህ ድረስ እነግርሃለሁ። ያንዳንዱን ያረኩትን ነገር ለምን ቢለኝ ዩኤስኤ ሌት ጋር ከንቲኑ ቱ ብሌዝ ዩናይትድ ስቴትስ ኦፍ አሜሪካ ያስጠጋችኝ አሜሪካ ናት እንደ ሰው እንድታይ ሰብዊ መብት ምን ማለት እንደሆነ ዲሞክራሲያዊ መብት ምን ማለት እንደሆነ አያቶቼ ፈጥረውት አይደለም አባቶቼ አቆይተውት አይደለም የነሱ አያቶችና አባቶች አቆይተዋቸው እሱን ፈጥረውልኛል እቺ ሀገር ለሚሊየን ኢትዮጵያውያን መኖሪያ ናት ለሚሊየኖች የዓለም ህዝብ መኖሪያ ናት እዚህ ዴምቪ ኤሪያ ብቻ በትንሹ ህጋዊ ሆኖ የተመዘገበ ከ500000 ሰው በላይ አለ እዚህ ነው ያለሁበት ኤሪያ ላይ ከ500000 በላይ ኢትዮጵያ ያለ ቤተሰቦቹን ከዛ በኋላ እዛ ጋር የሚያገዛቸውን ደግሞ ኢትዮጵያውያን ቁጥር ተመልከት። የተሸከመውን ነገር ተመልከት። ዲያስፖራው ለሀገር ከመጮሁም አንጻር ተመልከተው። ይህን ያደረገችው ማነት? አሜሪካ ናት። እዛ ሰልፍ ቢወጣ ግንባሩ ነው የሚባለው፣ እየተወሰደ ነው የሚታፈሰው እና የሚታጎረው። ለዚህ ነው ወጥቶ ድምጽ መሆን እዛ ውስጥ ያሉ ሲያቅታቸው የሚወጣው። ስለዚህ ካድሬ ሆይ ድልብ ካድሬ ሆይ በሆድህ የምታምን ፍርፋሪ ተከፋይ ካድሬ ሆይ እባክህን ታየ ቦጋለ ዛሬ እንደውም ደስ ብሎኛል። ደግሞ የሚገርማችሁ ደስ የሚላችሁ ቀን አለ አይደል? ዛሬ በጣም ደስ ያለኝ ቀን፣ በጣም በጣም በጣም የተደሰትኩበት ቀን። በቃ ደስ ብሎኛል። አይታችኋል፣ ፊቴ ላይ ደስታ ሲኖር ደስታ ይነበባል። እንደ ወደ ጸጉር ቤት ምናምን እንኳን ጎራ አላልኩም፣ በደንብ ደስታ ይነበባል። በቃ ደስ አለኝ፣ እግዚአብሔር ይመስገን። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ስለ እኔ ይኸውልህ ተናገርኩኝ፣ እንዲወጣላችሁ ነው። እኔ ብዙ ጊዜ አይታችሁ እንደሆነ እንደ ኮፍኝ ንቀል ልብሎ ከነሰ እንዲወጣለት ስለ አንተ ትናገራለ አሳምሪ። ርዕሱ ምንድን ነው? የጤና ባለሙያዎች ብዙ ያወራሁት ስለ ምንድን ነው? ስለ ጤና ባለሙያዎች ከምናቸው ተነስቼ አንደኛ፣ ምን ያህል ለትምህርት ዋጋ እንደሚከፍሉ ሁለተኛ፣ ትምህርታቸው እንደማይቆምና ዛሬም ቢሆን አፕዴት እያደረጉ እንዳሉ ሶስተኛ፣ የሚሰሩት በሁላችንም ላይ በሕክምና እንትን ላይ እንደሆነ። አራተኛ የነሱ መገፋት፣ ቶፕ የሆኑ ተማሪዎች የገቡበት ሙያ መገፋት ሌሎች ተማሪዎችን ዲስከሬጅ ያደርጋል። የትምህርት ጥራት እንቅርታችን ላይ ጆሮ ደግፍ ይሆናል። እነዚህን ነገሮች ከተናገርኩ በኋላ ስለ እኔ አንድ ተናገርኩ። አሳምር ይናገር። እኔ እኮ ነኝ፣ እኔ ታየ ቦጋለ አረጋ ኢልመ ደስ ወዳ ዘነጌሌ ቦረና ቦረና ወጉጂ ረጅሙ ሰው እኔ ነኝ። ስፈልግ አለምን መዞር ለነግር ይችላል። በቃ ስለዚህ እንትን እና ከደበደበ ወዲህ ሰውነትህ አልመለሳለህ። ያለ ዕድሜ አርጅተሃል። በነገራችን ላይ ድብደባ ቶርቸር፣ ከምንም በላይ ሳይኮሎጂካል ቶርቸሩ ይበልጣል። ሳይኮሎጂካል ቶርቸሩ አየዛ ጋ እናትህ ወልዳ ያሳደገችህ አንድ ቀን ሰው ቀና ብሎ ማያውቃት እናት፣ እናት እንዲቱን የመንግስት የሆኑ ሰዎች ተሰብስበው እናት እንዲትሁን ሲሉ ሲያሸማቅቁ የማትፈልገውን አስገድደው መሳሪያ ደቀ ነው ሲያሰሩህ፣ በአስቀያሚ ሁኔታ ሲቀርጹ ሕዝብ ፊት በተከበርክበት ሰፈር እንደ በግ ወጥተው ሲያስገቡ፣ ከዛ በኋላ ደግሞ ያለ እቅድ ሰው አቅዶ ነው የሚመጣውን። አሜሪካ ኖሮ እንደዚህ አቅዶ እኮ ነው፣ እንደዚህ ብሄድ እንደዚህ አደርጋለሁ፣ ይሄን ባደርግ ይሄን አቅጄ አይደለም የሚወጣሁት። ምክንያቱም አውሮፓ ዞር ያለው አሜሪካን ዞር ያለው እና ቶሎ ለመመለስ አይቻልም። ትራውማ ነበረብኝ ከፍተኛ ትራውማ፣ ዲፕሬሽን አለብኝ። ሰው አጥቻለሁ። ከባዱ ነገር ሰው አይደል? ሰው ማህበራዊ እንስሳት። ሰው የለኝም። ጠዋት እወጣለሁ ብቻዬን፣ ማታ እገባለሁ ብቻዬን። በርቀት ነው ፍቅርን ማቀው። ስለዚህ ከባድ ነው ቶሎ መመለስ። ሰውነትን ወዲያውኑ መመለስ ይከብዳል። ግን ህሊና ያልተጎዳም እግዚአብሔር ይመስገን። ህሊና ጠንካራ ነው። ሪቫይቭ ያደርጋል እራሱን፣ በየጊዜው እያደሰ ይመጣል። ኢንላይትመንት ውስጥ እገባለሁ። ይሄ በጣም ነው እና ይሄ በጣም በጣም ደስ የሚል ነው። እጅግ በጣም አመሰግናለሁ። እንግዲህ በየቀኑ የሚመደቡብኝ ያሉ ካድሬዎች አንደኛ የህዋት ካድሬዎች ይመደባሉ፣ ሁለተኛ የብልጽግና ካድሬዎች ይመደባሉ፣ ሶስተኛ የኦነግ ካድሬዎች ይመደባሉ። ከዛ በኋላ እኛ ቁም ነገር ስናነጻጽር ግመሉ ይጓዛል፣ ውሾቹ ግን ይጮኋሉ። ውፍ ውፍ በበሉት ልክ ውሻ አይታችሁ እንደሆነ ጌታው እንዲሰጠው ነው። የጌታው አለቃም ሲመጣ ውፍ ውፍ ውፍ ይላሉ። የብልጽግና ውሾች ውፍ ይላሉ፣ የኦነግ ውሾች ውፍ ይላሉ፣ የወያኔ ውሾች ይላሉ። ይሄ ሰውዬ ግን ግመሉ በረሃውን አቋርጦ ጉዞውን ይቀጥላል። ብዙዎችን አስከትሎ ሐሳቡ በብዙዎች እየተሸመተ ዩቲዩብ ላይ ቲክታክ ላይ እየተቆራረጠ እየሄደ ብዙዎችን ያስተምራል። እዚህ ጋር ብቻ እንዳይመስላችሁ፣ ይወስዱታል። እኔ ዩቲዩብ አካውንት የለኝም። ቲክታክ አይታችሁ እንደሆን ሼር ነው እንጂ ማደርገው በፍጹም አንድም አይነት መልእክት አስተላልፍበታል አቅም አስተላልፍበታሉ ግን ይሄዳል ብዙዎች ጋር። ይሄ ሰው ዓለምን ዞሯል። አሉ በሚባሉ የዓለም መድረኮች ላይ ተጠርቷል እና ይሄ ነው ታየ ቦጋለ አርጋበላሉ ይልመደስ ዳ ጀግናው ጠላት አንቀጥቅጥ ጠላት ጣላት አርድ። እዚህ ጋር ሰው ስንት የማይረባ ነገር ሲያወራ ይውል እንዴ! ተነስታችሁ አንድ ሴት ስትሰድቡት ይውል። እናንተው ምን ሞራል ኖሯችሁ ነው የምትናገሩት? እገሌና ገሌ ጋብቻቸው እንደሆነ እገሌ የተባለው ባል ጉድ፣ እገሌ የተባለችው ሚስት ጉድ